የጌታ ጸጋና ሰላም ቸርነትና ምሕረት በሁላችሁ ላይ ይሁን። ሕያው ፍቅር ክፍል 24 ፊልጵስዮስ ምዕራፍ 2 ቁጥር 1 እና 2 በጌታ በኢየሱስ ም አነባለሁ። በክርስቶስ አንዳች ምክር ቢሆን የፍቅር መጽናናት ቢሆን የመንፈስ ኅብረት ቢሆን ምሕረትና ርኅራዬ ቢሆን ታይን ፈጽሙልኝ፣ ደስታዬን፣ በአንድ ሀሳብ ተስማሙ። አንድ ፍቅር፣ አንድ ልብ፣ አንድ ሀሳብ ይሁንላችሁ። አሜን። ይህን ወንድሞች፣ አንድ ፍቅር፣ አንድ ልብ፣ አንድ ሀሳብ ምን ይሁንላችሁ። ስለዚህ በአንድ ልብ በአንድ ሀሳብ በፍቅር ይህንን የፍቅር ንጉሥ ዝቅ ብለን ተንበርክከን እናከብረዋለን። ማቶሲ ከተ አጠነም አንቶፖሎዲ ለህራአጅለማቶሮፖሎሲ ከለማቶሲ ስለ ኃጢአታችንና ስለ በደላችን በመስቀል ላይ ሙተ የዘላለም ሕይወትን የሰጠን ንጉሥ፣ በማይለዋወጥ መውደድ የወደድከን ጌታና መሰግን አለን አንተ የዘላለም አምላክንና ለአንተ እንበረከታለን። ጉልበት ሁሉ እኔ ይንበረከታል ኢየሱስ ጌታ ነው ብሎ ይናገራል ተብሎ ከቃለ እንዳልክ ጌታ፣ ወቄው ዝቅ ብለን ላንተ ክብር እንሰጣለን። ኢየሱስ ለዘላለም ጌታ ነው። አሜን ሃሌሉያ! ክብር በጭብጨባ ለኢየሱስ ይሁን። ኢየሱስ ለዘላለም ያድናል።